ጠቅላይ ሚኒስትር አብይ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናገሩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ኒክለር በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ ከሶስት ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናግረዋል። ይህንን ቦታ ማየው ለትምህርት ቤት ነው፣ ገና እንዳልነካ ነው ነገር ነው በማለት ማዕድኑን እንዳልነኩት ከዩራኒየም ጀምሮ ነዳጅ አለ የነዳጅ ምልክቶች አግኝተናል ባሌ ውስጥ በጣም በርካታ ማዕድኖች አሉም ብለዋል። በዕለቱ የምንመለከተው ቀዳሚው መረጃችን ነው። አሜሪካ ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል ብላለች። ጄዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብለዋል። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክር ሐሳብ ላይ ያቀረበችውንና ገና ስምምነቱ ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉም አስጠንቅቀዋል። በዚህ ዙሪያም ጥብቅ መረጃ ይዘንላችሁ ቀርበናል። የእስራኤሉ ጠቅላይ ሚኒስትር ቤንጀሚን ኔታንያሁ ከመከላከያና ደህንነት ባለስልጣናት ጋር ከመከሩ በኋላ ሐማስ ትንኮሳውን የማያቆም ከሆነ ጦሩ አስፈላጊውን እርምጃ እንዲወስድ ትዕዛዝም ሰጥቷል። ይህንንም ተከትሎ በአካባቢው ለአጭርም ቆይታም ቢሆን ሰፍኖ የነበረው ሰላም እንዳይደፈርስ ስጋትን አጭሯል። እስራኤል እና የሐማስ የተኩስ አቁም ስምምነት ስጋትና ተስፋው አሁን ጊዜው የእስራኤልና ሐማስ የተኩስ አቁም ስምምነት ስጋትና ተስፋው አሁንም ጊዜ ያልፈታው ጉዳይ እንደሆነም ቀጥሏል። ይህንንም እንመለከታለን። የኔቶ አውሮፓ አባላት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ ነው ስትል ሩሲያም ተናግራለች። ለዚህም የኔቶን ጥምር ምላሽ ሰጪ ኃይል በአስፈላጊ ግባቶች በአፋጣኝ ለማስታጠቅ እየተንቀሳቀሱ እንደሆነ የሩሲያ የውጭ ደህንነት አገልግሎት ዋና ዳይሬክተር ሰርጌይ ናሽንክም አስታውቋል። ዝርዝር ዘገባውን እናስደምጣቸዋለን። ሰላም ጠነስጥልን ክብራትና ክብራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን፣ እንደምንቆያችሁን ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጫዎቹ ማለፍን። ጠቅላይ ሚኒስትር አብይ በኦሮሚያ ክልል ባሌ ዩራኒየም መኖሩን ተናገሩ። ጠቅላይ ሚኒስትሩ ኢትዮጵያን ኒውክሊየርን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃ እየወሰደች መሆኑን ከገለጹ ከሶስት ሳምንታት በኋላ በኦሮሚያ ክልል ባሌ ዩራኒየም መኖሩንም ተናግረዋል። ጠቅላይ ሚኒስትሩ ዩራኒየም መኖሩን የተናገሩት በኦሮሚያ ክልል ባሌ ዞን ከአሁኑና የቀድሞ ባለስልጣናት ጋር በመሆን የሶንፉመር ወግ በሚል ርዕስ ባካሄዱት ውይይት ላይም ነው። እኔ ይህንም ቦታ የማየው እንደ ትምህርት ቤት ነው፣ ገና እንዳልነካነው ነገር ነው፤ በማለት ማዕድኑን እንዳልነኩት ከራኔም ጀምሮ ነዳጅ አለ፣ የነዳጅ ምልክቶች አግኝተናል፣ ባሌ ውስጥ በጣም በርካታ ማዕድኖች አሉም ብሏል። ከሶስት ሳምንታት በፊት በሩሲያ በተካሄደው የዓለም አቶሚክ ሳምንት ጉባኤ ላይ ኢትዮጵያ የኒክለር ቴክኖሎጂን በሰላማዊ መንገድ ለመጠቀም ተጨባጭ እርምጃዎችን እየወሰደች መሆኑን መግለጻቸውም ይታወሳል በሩሲያው ንግግራቸው ኢትዮጵያ የኒክለር ኃይል አማራጭን ኃላፊነት በተሞላበት መልኩ የመጠቀም አካሄድን እንደምትከተል አመልክተው በጥንቃቄ የሚመራ እቅድ ከፍተኛ የደህንነት መረጃን በማረጋገጥና ሀገር በቀል ጠንካራ የአቅም ግንባታ እንደምታከናውን አስታውቀውም ነበር ለ80 ዓመታት የኒክሌር ኢንዱስትሪውን የተጠቀመችው ሩሲያ ሳይንስ ከራዕይ ጋር ሲጣመር የሚያስገኘውን ውጤት በተግባር አሳይታለች ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር ለአፍሪካ ምሳሌ በሆነ መልኩ ያላትን አጋርነት የበለጠ ማጠናከር እንደምትፈልግ ገልጸው ነበር። መረጃችን እንደቀጠለ ነው። የአሜሪካው ምክትል ፕሬዝዳንት ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋለን ብሏል። ጂዲ ቫንስ የጋዛ የተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያለን ብሏል። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክር ሀሳቧ ላይ ያቀረበችውንና ገና ስምምነት ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉም አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኘው የአሜሪካ ታላላቅ አጋሮች በሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ ከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉም አስጠንቅቋል። ቫንስ ወደ እስራኤል ያቀኑት እሁድ ዕለት በሐማስና በእስራኤል ጦር መካከል ግጭት ተቀስቅሶ 12 ቀናትን ያስቆጠረ የተኩስ አቁም አደጋ ላይ የወደቀ በመሰለበት ወቅትም ነበር። እስራኤል እና ሐማስ ሁለት ወታደሮች መግደሉን ገልጾ በፈጸመችው የአየር ድብደባ በርካታ ፍልስጤማያንም ተገድሏል። ትራምፕ በማኅበራዊ ሚዲያቸው ላይ ሐማስ አሁንም ትክክል የሆነውን ያደርጋል የሚል ተስፋ አለ ካሉ በኋላ ያንን የሚያደርግ ከሆነ ግን የሐማስ መጨረሻ ፈጣን፣ በቁጣ የተሞላና ድምጥማጡ የሚያጠፋ ይሆናልም ብሏል። ቫንስ የእስራኤሉ ጠቅላይ ሚኒስትር ቤንጀሚን ነታንያሁ ከሐማስ ጋር የሚካሄደውን ጦርነት የሚያስቆምና ቋሚ የሆነ ስምምነት ላይ እንዲደረስ እንዲደራደሩ ግፊት ያደርጋሉ ተብሎም ይጠበቃል። ቫንስ በደቡብ እስራኤል መግለጫውን በሰጡበት ወቅት ሁለቱ ልዩ መልእክተኞች ስቲቭ ዊትኮፍ እና ጀሬድ ኩሽነር አብረዋቸውም ነበሩ። ዊትኮፍና ኩሽነር ሰኞ ዕለት እስራኤል ከደረሱ በኋላ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋርም ተነጋግረዋል። ትራምፕ ምክትላቸውና ልዩ መልእክተኞቻቸው ዳግም ወደ እስራኤል የላኩት የተኩስ አቁም ስምምነቱ ባለበት እንዲቀጥል ግፊት ለማድረግና የጋዛ የሰላም እቅድ ወሳኝ ምዕራፍ ነው የተባለውን ሁለተኛ ምዕራፍ ላይ ንግግር እንዲጀመር ለማድረግም ነው። ይየሁለተኛ ምዕራፍ ንግግር በፍልስጤም ግዛት ጊዜ መንግስት እንዲቋቋም ዓለም አቀፍ አረጋጊ ኃይልን ማሰማራት፣ የእስራኤል ጦር መውጣት እንዲሁም የሐማስ ትጥቅ መፍታትንም ያካተተ ነው። እስራኤል ከዚህ በፊት ሐማስ የሞቱትን ታጋቾች አስክሬን በሙሉ እስካልመለሰ ድረስ ለንግግር አልቀመጥም ብላም ነበር። ቫንስ፣ ዊትኮቭና ኩሽነር በመጀመሪያው የሰላም እቅድ መሠረት የተደረሰውን የተኩስ አቁም ስምምነት ባለበት መቀጠሉንና አለመፍረሱን ማረጋገጥም ይፈልጋሉ። ኒውዮርክ ታይምስ እንደዘግበው የአሜሪካ ባለሥልጣን የእስራኤል ጠቅላይ ሚኒስትር ከስምምነቱ ወጥተው ሐማስ ላይ ዳግም ጥቃት ይከፍታሉ የሚል ስጋትም አላቸው። ኔታንያሁ ሰኞ ዕለት ለእስራኤል ፓርላማ ጄዲ ቫንስ ጋር ስለ ጸጥታ ተግዳሮቶች እንዲሁም የፖለቲካ እድሎች ዙሪያ እንደሚነጋገሩ ገልጿል። አክለውም ሐማስ እሁድ ዕለት ግልጽ በሆነ መልኩ የተኩስ አቁሙን መጣሱን ተከትሎ 153 ቶን ቦምብ በጋዛ ላይ ማዝነባቸውን ለፓርላማው ተናግረዋል። መረጃችን እንደቀጠለ ነው። የእስራኤል የሐማስ የተኩስ አቁም ስምምነት ስጋት እና ተስፋው። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከመከላከያ ደህንነት ባለሥልጣናት ጋር ከመከሩ በኋላ ሐማስ ትንኮሳውን የማያቆም ከሆነ ጦሩ አስፈላጊውን እርምጃ እንዲወስድ ትእዛዝንም ሰጥቷል። ይህንንም ተከትሎም በአካባቢው ለአጭር ቆይታ ቢሆንም ሰፍኖ የነበረው ሰላም እንዳይደፈርስ ስጋትንም አጭሯል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በእስራኤልና ሐማስ መካከል የተኩስ አቁም ስምምነት እንዲደረግ ካደረጉ በኋላ ለቀናትም ቢሆን በአካባቢው የሰላም ንፋስ ናይንተውበትን ቆይቷል። የፊርማው ቀለም ሳይደርቅ ግን እስራኤልና ሐማስ የተኩስ አቁም ስምምነቱን በመጣዝ እየተወነጃጀሉም ይገኛሉ። ይህንንም ተከትሎ እስራኤል በደቡብ ጋዛ ሰርጥ በሚገኝ የሐማስ ወታደራዊ ኢላማዎች ባለቻቸው ላይ የአየር ጥቃትን ማድረሳለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከመከላከያ ደህንነት ባለሥልጣናት ጋር ከመከሩ በኋላ ሐማስ ትንኮሳውን የማያቆም ከሆነ ጦሩ አስፈላጊውን እርምጃ እንዲወስድ ትእዛዝንም ሰጥቷል። ይህንንም ተከትሎ በአካባቢው ለአጭር ቆይታ ቢሆንም ሰፍኖ የነበረው ሰላም እንዳይደፈርስ ስጋትንም አጭሯል። የአሜሪካው ምክትል ፕሬዝዳንት በዛሬው ዕለትም በእስራኤል ጉብኝት እያደረጉም ይገኛሉ። ወደ ቀጣዩ መረጃችን አለፍን። የኔቶ አውሮፓ አባላት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ ነው ስትል ሩሲያም ከሳለች። የኔቶ የአውሮፓ አባል ሀገራት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ ናቸው ሲል የሩሲያ መረጃ አገልግሎት ማስታወቁን ስፑትኒክም ዘግቧል። እዚህን የኔቶን ጥምር ምላሽ ሰጪ ኃይል በአስፈላጊው ግብዓቶች በአፋጣኝ ለማስታጠቅ እየተንቀሳቀሱ እንደሆነ የሩሲያ የውጭ ደህንነት አገልግሎት ዋና ዳይሬክተር ሰርጌ ናሪንሽኪም ማስታውቋል። አክለውም የአውሮፓ የመከላከያ ኢንዱስትሪዎች የጦር መሳሪያ ምርት በከፍተኛ ደረጃ ለማሳደግ ሂደት መጀመራቸውንም ገልጿል። የንቅናቄ ልምዶችን፣ ህዝቡን የሞስኮ ጥቃት የማይቀር ነው በሚል የተዛባ መረጃ በፕሮፓጋንዳ መሙላትና ማሳሳት የተለመደ ሆኗል ሲሉ በኡዝቤኪስታን በተካሄደው የነፃ መንግስታት የጋራ ጥምረት አባል አገራት የጸጥታ ኤጀንሲና ልዩ አገልግሎት ኃላፊዎች ምክር ቤት ስብሰባ ላይ መናገራቸው ተዘግቧል። ከዚህ ጋር ተይዞም የትራምፕና ፑቲን ስብሰባ በቅርብ ቀናት ውስጥ እንደማይሳካም ተናግሯል። የሚዲያ ዘገባዎች እንዳመላክቱት ከሆነ አሜሪካና ሩሲያ በጦርነት በምትታመሰው ዩክሬን የተኩስ አቁም ስምምነት ላይ ውዝግብ ውስጥ መሆናቸውም ነው። ዶናልድ ትራምፕ ከሩሲያ አቻቸው ቭላድሚር ፑቲን ጋር በዩክሬን ስላለው ጦርነት ፊት ለፊት የመነጋገር እቅድ ከተቋረጠ በኋላ የተሰረዘ ስብሰባ አልፈልግም ብሏል። የዩናይትድ ስቴትስ ፕሬዚዳንት ማክሰኞ በዋይት ሃውስ ባደረጉት ንግግር ሞስኮ በአሁኑ ግንባር ጦርነቱን ለማስቆም እምቢ ማለቷ ቁልፍ ነጥብ እንደሆነም ጠቁመዋል። ቀደም ሲል የዋይት ሃውስ ባለስልጣን የትራምፕና ፑቲን ስብሰባ በቅርብ ጊዜ ምንም አይነት እቅድ እንደሌለው ተናግረው ነበር። ትራምፕ ባሳለፍነው ሐሙስ ዕለት በቡዳፔስት ውስጥ በሁለት ሳምንታት ውስጥ መሪዎችን እንደሚናገሩ ገልጾም ነበር። በዚህም ሳምንት በአሜሪካና በሩሲያ መካከል በቀረቡት የሰላም ሀሳቦች መካከል ቁልፍ ልዩነቶች ግልጽ የሆነ መጥተው ይህም የመሪዎች ስብሰባ እድሎችን እንዳይሳኩ ያደረገም ይመስላል። ትራምፕና ፑቲን ለመጨረሻ ጊዜ የተገናኙት በአላስካ በነሐሴ ወርም ነበር። ግን ወቅቱ ምንም ተጨባጭ ውጤት ያልተገኘ ሲሆን በፍጥነት የተዘጋጀ የመሪዎች ጉባኤ እንደነበርም ይታወሳል። አንድ የአውሮፓ ከፍተኛ ዲፕሎማት ለሮይተርስ እንደተናገሩት ሩሲያን በጣም ውይይትን እንደሚፈልጉ ገምታለውናም ለትራምፕ ግን በቡዳፔስት ምንም አይነት ስምምነት እንደማይኖር ለአሜሪካኖች ግልጽ ሆኗል ሲሉም ተደምጧል። ወደ ቀጣዩ መረጃችን አለፍን። አርሴፍ በሱዳን ካርቱም አየር ማረፊያ ላይ ጥቃት መፈጸሙን ተከትሎ ከሁለት ዓመት በኋላ በነገው ዕለት ሊከፈት የነበረው ኤርፖርት ላይ ስጋት የፈጣን ድጋፍ ሰጪ ኃይሎች አርሰፍ በሱዳን ዋና ከተማ ካርቱም ዓለም አቀፍ አውሮፕላን ማረፊያና የመቀየር አጣቢያን ጨምሮ ወሳኝ ኢላማዎችን መምታቱን የሀገር ውስጥ መገናኛ ብዙሃን ዘግቧል። የሱዳኑ ራኮባ የዜና ማሰራጫ እማኞችን ጠቅሶ እንደዘገበው በአውሮፕላን ማረፊያውና በአካባቢው ከ8 በላይ ፍንዳታዎች ነበሩ ብሏል። የሲቪል አቪሽን ባለስልጣን ሰኞ እንዳስታወቀው የካርቱም ዓለም አቀፍ አውሮፕላን ማረፊያ በቀጠለው ግጭት ለ30 ወራት ተዘግቶ የነበረ ሲሆን ከረቡ ጀምሮ የአገር ውስጥ በረራዎችን ይጀምራል ሲል አስታቁም ነበር። የአገር ውስጥ መገናኛ ብዙሃን ዘግበው ጥቃቱን ከሁለት ዓመት በላይ የተዘጋው የአየር መንገድ መልሶ እንዳይከፈት የተደረገ ግልጽ ሙከራ ሲልም ዘግቧል። ከስፍራው የተገኘው መረጃ እንደሚያመላክተው የሱዳን ጦር በርካታ የሰው አልባ አውሮፕላኖችን መትቶ የጣለ ሲሆን ጥቃቱ በአካባቢው ባለው ሰፈሮች ላይ ሽብር ፈጥሯል፣ ሲልም ገልጿል። በመገናኛ ብዙሃን ዘገባ ላይ ከሰራዊቱ ወይም ከአርሴፍ የተሰጠ አስተያየትም የለም። በመጋቢት ወር የሱዳን ጦር ጦርነት ከተቀሰቀሰ በኋላ የመጀመሪያ ጊዜ በዋና ከተማው ምስራቅና ደቡብ የሚገኙ በርካታ የደህንነት ወታደራዊ ተቋማትና ሰፈሮችን ጨምሮ የካርቱም አየር ማረፊያን እንደገና መቆጣጠሩን ማስታወቁም ይታወሳል። ጦር ኃይሉና አርሴፍ ከሚያዚያ 2023 ጀምሮ ከ20 ሺህ በላይ ሰዎችን የገደለና የ14 ሚሊዮን ሰዎችን ያፈናቀለ ጦርነት ሲያደርግ መቆየታቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት መረጃም ያሳያል። አንዳንድ ሪፖርቶች ደግሞ የሟቾችን ቁጥር 130 ሺ ያደርሷል። ክብራትና ክብሯን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።